በስማ ወአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይብዛላችሁ እላለሁ። እንኳን ለአስራ አንደኛው የምስረታ በዓል በሰላም አደረሰን አደረሳችሁ ለማለት ወዳለው ይህንን በዓል ምክንያት በማድረግ የተለያዩ መርሃ ግብሮችን ወደ እናንተ ይዘን ቀርበናል። እግዚአብሔር አምላካችን በነገር ሁሉ እየረዳን እያገዘን ስላለ ስለማይነገረው ስጦታው አምላካችን እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። አምላካችን እግዚአብሔር ባስለመደን ጸጋ ደግሞ እንዲሁ ቃሉን ያስተምረናል። እኖ በዚህ ሰዓት ቃሉ እንካፈላለን። የጸጋ ሁሉ አምላክ አምላካችን እግዚአብሔር በድጋሚ ስሙ ለዘላለም የተባረከ ይሁን። ዛሬ የምንካፈለው ሕያው ቃል ሐዋርያው ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ ምዕራፍ ሁለት ከቁጥር 11 እስከ ቁጥር 14 ያለውን ይሆናል። ክፍሉን አነብና በዛ ያለውን እግዚአብሔርን ቃል እንማማራለን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆኑን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና። ይህንን በሙሉ ስልጣን ተናገርና ምከር፣ ገስጽም፤ ማንም አይናቅህ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተባረከ እና የተመሰገነ ይሁን። የትምህርታችን ርዕስ እንግዲህ አሁን ባነበብነው በዚህ አንቀጽ ላይ እንዳነበብነው የጸጋው ትምህርት በሚል ይሆናል። ስለ እግዚአብሔር ጸጋ በዚህ አንቀጽ ላይ በስፋት ጎልቶ ስለምናገኝ የጸጋው ትምህርት በሚል እንካፈላለን። ጸጋው የሚያስተምረውን ትምህርት ወይንም እግዚአብሔር ጸጋ ያቀፈውን ወይም ደግሞ የያዘውን የእግዚአብሔርን ትምህርት እንማራለን። የሚያስተምር አምላካችን እግዚአብሔር ስሙ የተባረቀ ይሁን። እንግዲህ ጸጋ ስንል ጸጋ በዋናነት ከእግዚአብሔር እንዲያው የተቸረ የእግዚአብሔር በጎነት ለማይገባው የሚሰጥ፣ ተቀባዩ የማይመጥነው እና የሰጪውን ያህል ማለት ነው። ጸጋ ማለት ጸጋ የእግዚአብሔር የእንዲያው ቸርነት እግዚአብሔር እንዲያው የሚቸረው እግዚአብሔር እንዲያው የሚሰጠው የእግዚአብሔር መልካምነት መገለጫ የሆነ የእግዚአብሔር በጎነት መገለጫ የሆነ የእግዚአብሔር ፍቅር መገለጫ የሆነ ተቀባዩ የማይመጥ ነው ተቀባዩ የይገባኛል ጥያቄ ሊያቀርብበት የማይችለው ነገር ምንድን ነው ካልን ጸጋ ማለት ነው እና ይሄ ጸጋ እግዚአብሔር እንዲያው ለሰው የሰጠው ጸጋ በዚህ መጽሐፍ ውስጥ እንመለከታለን ማለት ነው። ቁጥር 11 ላይ እንደሚናገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ነው የሚለው። ለሰው ሁሉ የሆነ የእግዚአብሔር ጸጋ ማለት ነው፣ ሰዎችን ሁሉ የሚያድን ጸጋ። የማይገባው ወይም ጸጋ የማያስፈልገው ማንም የለም። የእግዚአብሔር ጸጋ ለሁሉም ስለሚያስፈልግ ይሄ ጸጋ ለሰዎች ሁሉ እንደተሰጠ ወይም ደግሞ ይህ ጸጋ ሰዎችን ሁሉ የሚያድን ሆኖ እንመለከተዋለን። እንግዲህ ስለ ጸጋ ስንመለከት በዋናነት ጸጋ በጌታችን በኢየሱስ ክርስቶስ ወደዚህ ዓለም የመጣ እንደሆነ እንመለከታለን። በዮሐንስ ወንጌል ምዕራፍ አንድ ላይ እንደምናገኘው ዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ እግዚአብሔር ቃል ሲናገር እንዲህ ይላል፤ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ለእርሱ መሰከረ፣ እንዲህም ብሎ ጨወር ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ይሄ ነበረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ሰጥቶናልና። ሕግ ሙሴ ተሰጥቶ ነበርና፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል ማለት ነው። እግዚአብሔር አምላካችን ይመስገን። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ቃል ሥጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያደርግ ጌታችን ኢየሱስ ይዞ የመጣው ይህንን ጸጋ እንደሆነ እናስተውላለን። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ማለት ጌታችን ኢየሱስ ክርስቶስ የሁሉ አዳኝ ሆኖ ተገልጧል ማለት ነው። ይሄ ጸጋ ለሰዎች ሁሉ የሚሆን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ነው ማለት ነው። በሌላ ቋንቋ መዳን የማያስፈልገው ማንም የለም ማለት ነው። ደህንነት የማያስፈልገው ማንም የለም ማለት ነው። የእግዚአብሔር ምሕረት የማያስፈልገው ማንም የለም ማለት ነው። ምክንያቱም ሰው ሁሉ ኃጢአተኛ ስለሆነ ማለት ነው። ሰው ሁሉ የእግዚአብሔር ክብር የጎደለው ስለሆነ ማለት ነው። ከኃጢአት ጋራ የተያያዘው ችግር ዓለም አቀፍ ችግር ወይንም የሰው ሁሉ ችግር ሆኖ እናገኛለን ማለት ነው። ስለዚህ ሰው ሁሉ ኃጢአተኛ ከሆነ ሰው ሁሉ መዳን አለበት ማለት ነው። ሰው ሁሉ መዳን ካለበት ደግሞ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ መገለጥ አለበት ማለት ነው። እና ይሄ ጸጋ ተገልጧል። ይሄም ጸጋ ደግሞ የተገለጠው በመድኃኒታችን በኢየሱስ ክርስቶስ ነው ማለት ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ማለት መድኃኒት ተገልጧል ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ወደ ዓለም ሲመጣ፣ ወደ እኛ ሲመጣ ጸጋንና እውነትን ተሞልቶ ነው የመጣው ማለት ነው። እንደም ሲያነጻጽር ሕግ በሙሴ ተሰጥቶ ነበር ካለ በኋላ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል ማለት ነው። ስለዚህ የእግዚአብሔር ጸጋ ሰዎችን ሁሉ ያድናል። ምክንያቱም ሰው ሁሉ የእግዚአብሔር ጸጋ ያስፈልገዋልና ማለት ነው። ይህም ደግሞ እንግዲህ ልብ በሉ እንዳልኳችሁ ሰው ሁሉ ኃጢአተኛ ስለሆነ የእግዚአብሔር ደህንነትና የእግዚአብሔር ጸጋ ያስፈልገዋል ማለት ነው። ታዲያ የጸጋው ትምህርት በዋናነት ምን ሆኖ የተገለጠው ጸጋው የሚያድን ነው ማለት ነው። ይሄ የተገለጠው የእግዚአብሔር ጸጋ ለሰዎች ሁሉ የሆነ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ሆኖ እንመለከታለን። ስለዚህ ጸጋ በመጀመሪያ ምን ያድርጋል ማለት ነው፣ ያድናል ማለት ነው። ጸጋው ያድናል። ይህን በተመለከተ እንዲያብራራልኝ የሐዋርያው የቅዱስ ጳውሎስን መልእክት ለኤፌሶን ሰዎች የጻፈው መልእክት ምዕራፍ ሁለት ከቁጥር አንድ እስከ ስምንት ያለውን ስንመለከት ነገሩን የበለጠ ያብራራልናል ማለት ነው። የመጀመሪያውን ክፍል ስንመለከት ከቁጥር አንድ እስከ ሶስት ስንመለከት ሰው ያለ እግዚአብሔር ጸጋ ሰው ያለ እግዚአብሔር ምሕረት የነበረበትን አስከፊ ሁኔታውን ይነግረናል ማለት ነው። ወይም እግዚአብሔር እኛን በጸጋው ከማዳኑ በፊት እኛ የነበርንበትን አስከፊ ሁኔታ ይነግረናል። አንደኛው በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል ማለት ነው። ሰው በበደሉ ሰው በኃጢአቱ የሞተ ነው። የኃጢአት ደሞዝ ሞት ስለሆነ ሰው በኃጢአትና በበደል ምክንያት የሞተ ነው፣ ወይም ከእግዚአብሔር የተለየ ነው ማለት ነው። ከእግዚአብሔር ጋር ጨርሶ ምንም አይነት ግንኙነት የለውም ማለት ነው። መንፈሳዊው ዓለም ሰውን ሲያየው ሰው የሞተ ነው ማለት ነው። በመንፈሱ የሞተ ከእግዚአብሔር ጋር ግንኙነት የሌለው ማለት ነው። ይህ ብቻም ሳይሆን ሰው በጨለማው አለቃ ፈቃድ ስር ነበር ማለት ነው። ወይንም በሰይጣን ፈቃድ ስር ነበር ማለት ነው። ሰው ከእግዚአብሔር ከተለየ በተቃራኒ የሰይጣን ነው የሚሆነው ማለት ነው። ሰይጣን በሰው ሕይወት ላይ ነግሷል ማለት ነው። ስለዚህ ሰው በሰይጣን ፈቃድ ስር ነበር ወይንም በጨለማው ስልጣን ስር ነበር ማለት ነው። ይሄ ሁለተኛው አስከፊው ገጽታችን ነው ማለት ነው። ከዛም ቀጥሎ ምን ይላል? የልቦናችንን ፈቃድ እየፈጸምን እንኖር ነበር ይላል ማለት ነው። ሰው በፊቱ ደስ የሚያሰኘው ነገር የሚያድርግ በፊቱ መልካም ሆኖ የታየው ነገር የሚያድርግ በሐሳቡም የእግዚአብሔር ጠላት፣ በተግባሩም የእግዚአብሔር ጠላት ሆኗል ማለት ነው። ሲጀመር ሰው ከእግዚአብሔር ከተለየ ያው የሚሆነው የሰይጣን ነው የሰይጣን ደግሞ የሆነ ሰው ደግሞ ምንም ሊያደርግ ይችላል። እና የልቦናችንን ፈቃድ እያደረግን እንኖር ነበር ማለት ነው። እግዚአብሔርን የማያከብር ነገር የምናደርግ ኢዮብ እንደተናገረው ኃጢአትን እንደ ውሃ የሚጠጣ የሰው ልጅ ምንኛ ያንስ እንዳለ ሰው ኃጢአትን እንደ ውሃ እየጠጣ በእግዚአብሔር ፊት ተዋርዶ የሚኖር ፍጥረት ሆኖ ተገኝቷል። ይሄ ሦስተኛው አስከፊው ገጽታችን ነው። ከዛም ይቀጥልና ከፍጥረታችን የቁጣ ልጆች ነበርን ይላል ማለት ነው። እግዚአብሔር የተቆጣው ማንነት ማለት ነው። እግዚአብሔር የረገመው ማንነት ማለት ነው። የእግዚአብሔር ፍርድ ያለበት ማለት ነው። የእግዚአብሔር ኩነኔ ያለበት ማለት ነው። ይሄ እኛ አስቀድመን የነበርንበት ሁኔታ ነው ማለት ነው። ስለዚህ ሰውን ከዚህ ሁሉ ነፃ የሚያወጣ ሰውን ሁሉ ከዚህ የሚታደግ የእግዚአብሔር ጸጋ መገለጥ አለበት ማለት ነው። ቅድም እንዳልኳችሁ የእግዚአብሔር ጸጋ ማለት የእግዚአብሔር የእንዲያው ስጦታ የእግዚአብሔር የእንዲያው ቸርነት እግዚአብሔር እንዲያው የሚያደርገው ነገር ምንድን ነው ካልን ጸጋ ነው ማለት ነው። በቃ እግዚአብሔር እንዲያው ከትልቅ ፍቅሩ የተነሳ ከምሕረቱ ባለጠግነት የተነሳ የሚያደርገው ነገር ምንድን ነው ካልን ጸጋ ነው ማለት ነው። በጸጋ ጉዳይ ላይ ማንም የሚገባው የለም ማለት ነው። እኔ ይገባኛል መፍትሄ ነው ማለት ማንም አይችልም ማለት ነው ሰው ሁሉ ከኃጢአት በታች በኃጢአት ቀንበር ውስጥ ካለ ለሰው ሁሉ የሚያስፈልገው የእግዚአብሔር ምሕረት ነው። ስለዚህ እግዚአብሔር ሰውን ከዚህ ሁሉ ጉድ ለማውጣት የግዴታ ጸጋው መግለጥ አለበትና ጸጋው የተገለጠው እኛን ከዚህ ነፃ ለማውጣት ነው ማለት ነው። ይቀጥልና ቁጥር አራት እስከ ስድስት ያለውን ስንመለከት ደግሞ እግዚአብሔር እኛን እንዴት ባለ መንገድ ከዚህ ሕይወት ውስጥ ነጥቆ እንዳወጣን ክፍሉ ይነግረናል ማለት ነው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በወን ጊዜ ከክርስቶስ ጋር ሕይወትን ሰጠን በጸጋው ድናችኋልና ይላል። እግዚአብሔር ይመስገን። ነገር ግን ይላል። ስለ ነገር ግን እግዚአብሔር ይመስገን ማለት ነው። ነገር ግን ማለት የመጀመሪያውን የሚገለብጥ ማለት ነው። ቅድም እንዳልኳችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ ያለውን ቃል በሰይጣን ፈቃድ ስን ነበራችሁ ያለውን ቃል የልቦናችን ፈቃድ እያደረግን እንኖር ነበር ያለውን ቃል ማለት ነው። ከዛም ባሻገር ደግሞ ከፍጥረታችን የቁጣ ልጆች ነበርን ያለውን ቃል የሚገለብጥ ማለት ነው። ነገር ግን ማለት ይህንን ሁሉ የሚለውጥ ማለት ነው። ይህንን ሁሉ የሚለውጥ የእግዚአብሔር ጸጋ ተገለጠ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ማለት ነው። እግዚአብሔር በምሕረቱ ባለጠጋ ባይሆን ሰው መዳን አይችልም ነበር ማለት ነው። እግዚአብሔር ማሐሬ ብቻም ሳይሆን እግዚአብሔር በምሕረቱ ባለጠጋ ነው ማለት ነው። በቃ እግዚአብሔር ባለጠጋ ነው ማለት እግዚአብሔር ሀብታም ነው ማለት ብዙ ምሕረት አለው ማለት ነው። ለኃጢአተኛ የሚሆን ምሕረት፣ ለወደቀ የሚሆን ምሕረት፣ ለሳተ የሚሆን ምሕረት፣ በገዛ መንገዱ በገዛው ምርጫው ኃጢአትን፣ ቅሌትን፣ ሞትን፣ ሰይጣንን መርጦ ለሄደ ለሰው ልጅ እግዚአብሔር የሚሆን ምሕረት አለው ማለት ነው። ለዛ ነው ሮሜ ምዕራፍ አምስት ላይ ስጦታው እንደ በደሉ መጠን አይደለም ይላል ማለት ነው። እግዚአብሔር የሰጠው ስጦታው እንደ በደላችን መጠን አይደለም። ጸጋ ከበደላችን ይልቅ በዛ፣ ጸጋ ከውልቀታችን በላይ በዛ። እግዚአብሔር ምሕረቱን አገነነ ማለት ነው። ለዚህ ነው ሮሜ ምዕራፍ አምስት ላይ ሲናገር ስጦታው እንደ በደሉ መጠን አይደለም ይላል። እግዚአብሔር እንደ በደል ነው እንደ ክፋታችን መጠን አይደለም። እግዚአብሔር ከክፋታችን በላይ ከውርቀታችን በላይ የሆነው ነገር ነው ያደረገው። እግዚአብሔር ስለ ምሕረቱ የተመሰገነ ይሁን። ምዕራፍ 5 ቁጥር 15 ላይ ነገር ግን ስጦታው እንደ በደሉ መጠን አይደለም እና በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዛ ይልቅ ለብዙዎች በዛ ይላል ማለት ነው። ለብዙዎች በዛ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ማለት ይሄ ነው። ነገር ግን ስጦታው እንደ በደሉ መጠን እንደዛው አይደለም። እግዚአብሔር የሰጠው ነገር እንደዛው አይደለም፣ ከዛ የሚበልጥ ማለት ነው። የሰውን ችግር ብንከምር፣ የዓለምን ሁሉ ኃጢአት ብንከምር፣ አዳም ከወደቀበት ጀምሮ እስከ ዓለም ፍጻሜ ያለውን የሰውን ሁሉ ኃጢአት በአንድ ቦታ ብንሰበስብ የእግዚአብሔር ምሕረትና ጸጋ ግን ወደር በሌለ ሁኔታ ማለት ነው፣ ተነጻጣሪ በሌለ ሁኔታ ከሰው ችግር ሁሉ በላይ ከሰው ውድቀት ሁሉ በላይ ከሰው ሁኔታ ሁሉ በላይ ነው ማለት ነው የእግዚአብሔር ጸጋ። ስለዚህ ስጦታው እንደ በደሉ መጠን አይደለም። የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዛ ይልቅ ለብዙዎች በዛ ይላል ማለት ነው። ጸጋውን ያበዛ አምላካችን እግዚአብሔር ስሙ ይመስገን። ስለዚህ ምን አለ? ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ፣ የእግዚአብሔር ፍቅር ወዳጆቼ በጣም ትልቅ ነው። ከወደደን ከትልቅ ፍቅሩ የተነሳ ኃጢአተኛን፣ የሚወድ ዘማን የሚወድ አመንዝራን፣ የሚወድ የወደቀን የሚወድ፣ ሰው የጣለውን የሚወድ፣ ሰው የተጸየፈውን የሚወድ ማለት ነው። ሁላችን እነዛ ነበርና ማንም ከማንም አይሻልም ነበር ማለት ነው። ሁሉም አንድ አይነት ነው። ሁሉም ተመሳሳይ ነው። ሁሉም የወደቀ ነው። ሁሉም የማይረባ ነው። ሁሉም የሳተ ነው። አንጻራዊ አይደለም። እግዚአብሔር ሰውን ሲያይ በአንጻራዊነት አይደለም። ሁሉ ወድቀዋል፣ ሁሉም ስተዋል፣ የእግዚአብሔር ክብር ጎላዋቸዋል። ስለዚህ ሁሉ አንድ አይነት ከሆነ ሁሉ በሽተኛ ከሆነ ሁሉ ችግረኛ ከሆነ ሁሉ መፍትሄ የሚያስፈልገው ከሆነ ለሁሉም የሚሆን የእግዚአብሔር ቸርነት፣ ለሁሉም የሚሆን የእግዚአብሔር ጸጋ ያስፈልጋል ማለት ነው። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ይላል። በነገራችን ላይ ወዳጆች፣ የእግዚአብሔር ፍቅር ትልቅ ባይሆን እኛ እንድንም፣ የእግዚአብሔር ምሕረት ብዙ ባይሆን እኛ እንድንም ኃጢአተኞችን የሚወድ ማለት ነው። እግዚአብሔር ኃጢአትን ይጠላል እንጂ እግዚአብሔር ኃጢአተኛን አይጠላም። ፍቅሩ ትልቅ ነው፣ ምረቱ ብዙ ነው እና በምረቱ ባለጠጋ ስለሆነ በበደላችን በኃጢአታችን ሙታን ሳለን እንኳን ከክርስቶስ ጋር ሕይወትን ሰጠን። ማለት እግዚአብሔር በክርስቶስ ሕይወትን ሰጠን። ቀጥሎ ምን አለ? በጸጋ ድናችኋልና እግዚአብሔር በበጎ ፈቃዱን ለማድረግ እንደወደደ ማለት ነው። እንደ ራሱ ሐሳብና ጸጋ መጠን ማለት ነው። እግዚአብሔር ይህንን አደረገ በጸጋ ድናችኋልና ይላል ማለት ነው። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ነው ማለት ነው። ይሄ ጸጋ ለሁሉም የሚሆን ለሁሉም የተገለጠ ለሁሉም የሚያስፈልግ ሰውን የእግዚአብሔር የሚያደርግ ሰውን ወደ እግዚአብሔር የሚያስጠጋ ነው ማለት ነው። እግዚአብሔር ጸጋ ለሁሉም የሚያስፈልግ ማለት ነው። እንደውም አንድ ቃል ልጨምር በሁለተኛ ጢሞቴዎስ ምዕራፍ አንድ ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ ሁለተኛ ጢሞቴዎስ ምዕራፍ አንድ ላይ ቁጥር ስምንት ጀምሮ እንደዚህ ይላል እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ ምን አትበል፣ ይላል አትፈር። ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል ይልና ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይላል ማለት ነው። ይህም እንደራሱ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ይላል ማለት ነው። ያዳነን በቅዱስም አጠራር የጠራን ማለት ለቅድስና የጠራን እግዚአብሔር ነው እንጂ እንደ ራሳችን ስራችን መጠን አይደለም። ይህም እንደራሱ ራሱ ሀሳብና ጸጋ መጠን ነው እንጂ ይላል፣ እንደ እግዚአብሔር ሀሳብና ጸጋ መጠን ነው ይላል ማለት ነው። እግዚአብሔር አምላክ የጸጋ ሁሉ ባለቤት ነው፣ ስሙ ለዘላለም የተመሰገነ ይሁን። ለዚህ ነው ኤፌሶ ምዕራፍ አንድ ላይ ምን ይላል? በውድ ልጁ የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ፣ ይላል ማለት ነው። በውድ ልጁ በኢየሱስ ክርስቶስ የሰጠን የጸጋው ክብር፣ ጸጋው የከበረ ነው። አያችሁ፣ በውድ ልጁ ቅድም እንዳልነው ጸጋ በክርስቶስ ነው የተሰጠን። ሕግ በሙሴ የነበረ፣ አሁን ግን ጸጋና እውነት በክርስቶስ ሆነ። ጸጋና እውነትን ተሞልቶ ነው በእኛ ያደረው። ጸጋ ይዞ ነው የመጣው እና ይህም ጸጋ በክርስቶስ ነው የተሰጠን። ስለዚህ በውድ ልጁ የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ ማለት ነው። የተደረገለት ነፃ የወጣ የዳነ እግዚአብሔር የጎበኘው በክርስቶስ ከጨለመው ዓለም ነፃ የወጣ እግዚአብሔርን ያመሰግናል ማለት ነው። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጠዋል። ጸጋው የሚያስተምረው ይህንን ነው ማለት ነው። የጸጋው ትምህርት ከሚይዛቸው ነገሮች አንዱ ይሄ ነው ማለት ነው። በቲቶ መጽሐፍ ቅድም እንዳየ ነው ማለት ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል ማለት ነው። እና ጸጋው ከሚይዛቸው ነገሮች አንዱ ሰውን ማዳን ነው ማለት ነው። ሌላው ጸጋው ከሚይዛቸው ወይም የጸጋ ትምህርት ከሚይዛቸው ነገሮች አንዱ ወይም ቅድም እንዳልኳቸው የመጀመሪያው ማዳን ነው። ቀጣዩ ነገር ደግሞ ይህ ጸጋ ደግሞ ሰዎችን የሚረዳ ነው፣ የዳኑትን የሚረዳ ነው ማለት ነው። የሚያስግድ፣ በተጨማሪም የሚያስተምር፣ የሚያስጠብቅ ሆኖ እናገኛለን ማለት ነው። ወደ ክፍሉ ስንመለስ ጸጋው ከማዳን ባሻገር የሚይዛቸው ሌላም ነገሮች አሉ። ይህም ጸጋ ይላል ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምራል ይላል። ስለዚህ ጸጋው ምን ያደርጋል? ማለት ነው ያስግዳል ማለት ነው። ወይንም ደግሞ ምን እያልኩ ነው? ጸጋው ምን ያደርጋል? ይረዳል ማለት ነው። ሰው የእግዚአብሔር ከሆነ በኋላ ሰው ዳግመኛ ከተወለደ በኋላ ሰው ከኃጢአት ከዳነ በኋላ ከፍርድ ካመለጠ በኋላ ሰው ከሞት ወደ ሕይወት ከተሻገረ በኋላ በቀሪው ዘመኑ ማለት ነው እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ቀን ድረስ ያለ ነቀፋና ያለ እድፈት እንዲኖር በሕይወቱ ውስጥም እግዚአብሔርንም በመምሰል እንዲኖር ኃጢአተኝነትን እንዲተው ቅድስናን እንዲለማመድ እግዚአብሔርን መምሰል እንዲለማመድ ያደርጋል ማለት ነው። ጸጋው በቀጣይ የሚሰራቸው ስራዎች ይሄንን ነው ማለት ነው። ሰው በጸጋ ከዳነ በኋላ ከጸጋ መጉደል የለበትም ማለት ነው። ስለዚህ ኃጢአተኝነትንና አለማዊ ምኞት ይላል ማለት ነው። እነዚህ ነገሮች ኃጢአተኝነትም፣ አለማዊነትም ምኞት ናቸው፣ ልብ በሉ። በተለይ እነዚህ ሁለቱ ነገሮች ከወደቀው አሮጌው ሰው ጋር ይገናኛሉ፣ ወይንም ከወደቀው የቀድሞ ፍጥረታችን ወይንም አዳማዊ ማንነታችንን ያሳያሉ። ሰው ምንም እንኳን ዳግመኛ ቢወለድም በክርስቶስ አዲስ ፍጥረት ቢሆንም አሮጌው ሰው ግን ከሱ ሙሉ ለሙሉ ሊጠፋ አይችልም፣ ወይም አልጠፋም አለ የሚወገደው የሚጠፋው በትንሣኤ ብቻ ነው። እስከዛ ድረስ ግን አብሮን ይኖራል። አቅም ባይኖረውም፣ እንደ በፊቱ ባይገዛንም፣ እንደ በፊቱ ባይሰለጥንብንም ግን አሮጌው ሰው ግን እኛ ውስጥ አለ። ይሄ ኃጢአታዊ ምኞትን እንድንመኝ ያደርጋል ማለት ነው። ለዚህ ነው በገላትያ ምዕራፍ አምስት ቁጥር አስራ ስድስት ላይ ሲናገር መንፈስ በስጋ ላይ ስጋ በመንፈስ ላይ ይመኛል ይላል። ስጋ ማለት አሮጌው ሰው ማለት ነው፣ እና በእኛ ላይ የበላይ ለመሆን በቀድሞው ነገራችን እንድንመላለስ ትተን ወደ መጣ ነው ነገር ትተነው ወደ መጣ ነው ነገር እንድንመለስ ሊያደርግ ይፈልጋል። መሻት አለው። ይሄ በኛ ሕይወት ውስጥ እድል እንዳይኖረው በእኛ ሕይወት ውስጥ የበላይ እንዳይሆን እኛን እንዳይቆጣጠር የእግዚአብሔር ጸጋ ምን ያድርጋል? ያስክዳል። ኃይል ይሰጣል፣ አቅም ይሰጣል ማለት ነው። እውነት ነው። ሰዎች ዳግመኛ ከመወለዳቸው በፊት እግዚአብሔርን ደስ ማሰኘት አይችሉም። እንደውም ከኃጢአት ነፃ ወጥቼ በቅድስና ልመላለስ ቢሉ እንኳን አይችሉም። ለዚህ መፍትሄ ደግሞ ዳግመኛ መወለድ ነው። ዳግመኛ መወለድ ደግሞ በኃጢአት ላይ አቅም፣ በአመፃ ላይ አቅም፣ በክፋት ላይ አመፃ፣ በአመፃ ላይ አቅም እንዲኖረን ያደርጋል ማለት ነው። ያ የቀደመው ነገር በእኛ ህይወት ውስጥ እንዳይቆጣጠር፣ የእግዚአብሔር ጸጋ ይህንን ማድረግ ይችላል ማለት ነው። ጸጋው ነው ይሄንን ማድረግ የሚችል ማለት ነው። ስለዚህ ይሄ ጸጋ ኃጢአተኝነትን አለማዊ ምኞትን ትላንትና ወደ ነበርንበት የህይወት ስርዓት እንዳንመለስ፣ ተመልሰን የኃጢአት ባሪያ እንዳንሆን፣ ወደ ክፋት እንዳንሄድ፣ ወደ አመፃ እንዳንሄድ፣ ይሄንን ማን ማድረግ ይችላል? ጸጋው ማድረግ ይችላል ማለት ነው። ይሄ ማስተው ነው። ልብ በሉ ማስተው ነው። ኃጢአተኝነትን ያስተዋል እለት እለት በእኛ ህይወት ውስጥ ስለሚሰራ ማለት ነው። የእግዚአብሔር መንፈስ በውስጣችን የሥጋን ሥራ እየገደለ ማለት ነው። ለኃጢአት እምቢ እንድንል ለጽድቅ ደግሞ እንድንታዘዝ የእግዚአብሔር መንፈስ ዳግመኛ በተወለድነው በኛ በእኛ ምዕመናን ላይ ይህንን ያደርጋል ማለት ስለዚህ ኃጢአተኝነትን ዓለማዊ ምኞትን ያስክዳል፣ እንድንተው ያደርጋል ማለት ነው። ግን ይሄ ብቻ ማለት አይደለም። የእግዚአብሔር ጸጋ በጽድቅ ቅድም እንዳልኳቸው ኃጢአተኝነትን መተው አንድ ነገር ነው። ዓለማዊነትን መተው አንድ ነገር ነው። ግን ደግሞ እግዚአብሔርን መምሰል በጽድቅ ራሳችንን በመግዛት እንድንኖር የእግዚአብሔር ጸጋ አቅም ይሰጣል ማለት ነው። ያንን እያስተወ ያንን እያስጣለ ያንን እየከለከለ ደግሞ እግዚአብሔርን እንድንመስል እግዚአብሔርን መምሰል ማለት እውነተኛ የሆነ መንፈሳዊ ሕይወት ማለት ነው። እንደ ቃሉ የሆነ መንፈሳዊ ሕይወት እሱ እግዚአብሔርን መምሰል ይባላል። እግዚአብሔርን በመምሰል እንድንኖር ደግሞ ራሳችን እንድንገዛ ከአመፃ ሁሉ እንድንጠበቅ በጽድቅ ጽድቅን እንድንኖር ጽድቅን በሕይወታችን ገንዘብ እንድናደርግ የእግዚአብሔር መንፈስ ምን ያደርጋል? ያስተምራል ማለት ነው። ጸጋው ያስተምራል ማለት በውስጣችን ሆኖ ነገሩን ኤክስፔሪያንስ እንድናደርግ ነገሩን እንድንለማመድ የእግዚአብሔር ጸጋ ማድረግ ይችላል ማለት የእግዚአብሔር ጸጋ ይህንን ማድረግ ይችላል። ልብ በሉ፣ እንደውም ቀጣይ ሲናገር ምን ይላል? መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና ይላል ማለት ነው። ጌታችን ኢየሱስ ክርስቶስ ስለኛ ነፍሱን የሰጠበት ዓላማ ከአመፃ ሁሉ እንዲቤዠን ነው ማለት ነው። ከአመፃ ሁሉ ማለት ከማናቸውም ኃጢአት ማለት ነው። ከዛስ መልካሙን ደግሞ ለማድረግ የሚቀና ማለት ነው። መልካሙን በማድረግ የሚመላለስ በመልካም ስራ የሚኖር በመልካም ስራ የሚጸና ማለት ነው። ይህንን ለማድረግ ነው ጌታችን ኢየሱስ ነፍሱን ስለኛ አሳልፎ የሰጠው ማለት ነው። ያ ጸጋ ደግሞ በኛ ህይወት ውስጥ ይህንን ያደርጋል ማለት ነው። ስለዚህ ወዳጆቼ የእግዚአብሔርን ጸጋ ሁልጊዜ በህይወታችን ልንለማመደው ይገባል ማለት ነው። በዕብራውያን መልእክት ምዕራፍ አራት ቁጥር 14 ሲናገር እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ ይላል ማለት ነው። እምነት ይፈልጋል። በእምነት ወደሚሰማ፣ ወደሚቀበለን ምሕረቱን ጸጋው ወደሚሰጠን ጌታ በመቅረብ ጸጋን መጠየቅ ይኖርብናል። ስለዚህ ወዳጆቼ ሁላችሁም ከእግዚአብሔር ጸጋ እንዳንጎደል የእግዚአብሔር ጸጋ ይርዳል ያለ ጸጋው መቆም ያለ ጸጋው መሻገር ያለ ጸጋው ኃጢአተኝነትን ዓለማዊ ምኞትን መካድ ያለ ጸጋው መዳን ያለ ጸጋው የእግዚአብሔር ሆኖ መቀጠል አይቻልም። የሚያቆመን ጸጋው ነው። ለዚህ ነው ዕብራውያን 12 ላይ ከእናንተ ማንም የእግዚአብሔር ጸጋ እንዳይጎለው ተጠንቀቁ ይላል ማለት ነው። ሰው ያደረገን የጌታ ሆነን እንድንቀጥል የሚያደርገን የእግዚአብሔር ጸጋ ነው። ስለዚህ ጸጋውን ሳናክፋፋ ጸጋውን ዕለት ዕለት እየተቀበልን በጸጋው ኃጢአተኝነትን ዓለማዊ ምኞትን እየካድን የተባረከው ደግሞም ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እንድንጠብቅ እያደረገን በፊቱ እንድንሆን የእግዚአብሔር ጸጋ ይብዛልን። ይህንን መርሐ ግብር የምትከታተሉላችሁም የእግዚአብሔር ጸጋ ሰላም ለሁላችሁ በድጋሚ ይብዛ። ያስተማረን አምላካችን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ወስብሐት ለእግዚአብሔር።